ደስ ዘይት ደፍቶ ነው ዛሬ ቀለል ያለ ቁርስ። ያረባ ነዋ ያረባ ነዋ ያረባ ነዋ ያረባ ነዋ ያረባ ነዋ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና ተከበራችሁ ቤተሰብ እንዴ ናችሁ? ደህና ናችሁ? አልሀምዱሊላሂ። ከኔ ጋ ሁሉ ሰላም ሁሉ መልካም በያላችሁ፣ በጠረም ዳርቻ ሰላማችሁ ብዙት ብዙት ይበለን እያልኩኝ ዛሬም እስቲ ፉን ፉኒን ለምን አልቀርጽም ብዬ መጥቻ እመጥቻለሁ። እስቲ ለቤቴ አዲስ የሆናችሁ Subscribe Like በማድረግ ቤተሰብ ሆኑ። ዶል ምልክቶን አንድ ጫን ማረጋችሁን እንደትረሱ። ፉኒ ፉኒን ስለምትወዱ እስቲ ሁል ጊዜን ቪሎግ ስሪ፣ ሁል ጊዜን ቪሎግ ስሪ፣ እንቅስቃሴዎችሽን ቤት ውስጥ ውሎሽን አሳይን የምትሉ የኔን ውሎ የኔን ቪሎግ የምትወዱ እስክ ላይክ ያረጋችሁ እስከ መጨረሻ ከኔ ጋ ሆኖ ግማሽ ውሎዬን አሳያችኋለሁ ዛሬ ማለት ነው። አሁን በቁርስ ነው የምንጀምረው። አንድ ሰዓት ነው አሁን። ተነስቼ ትንሽ ቁጭ ባልኩበት ነው እየቀረስኳለሁ። ወደ ኪችን እንገባለኝ። ቀጥታ ወደ ጥግራራ እንገባለኝ ወደ ኪችን። ከዛ ቡና እናፈላለን። ያለውን ነገር ደግሞ እስከ መጨረሻ ተከታተሉኝ። እላችኋለሁ አለው። በጣም ነው ማመሰግናችሁ። ማሻላ ሰብስክራይብ እየጨመረ ነው ወላሂ። ብቻ ቃላት ያጥረኛል። እናንተ መቶ ኪ መግባት አለብን፣ ኢንሻአላ በዚህ ዓመት። በጣም እየጨመረ ነው። ማሻላ በጣም አመሰግናችኋለሁ ሁላችሁም። ቪዲዮ ስታዩ ላይክ በቃ አርጉ። ላይክ ስትገጩ ዩቱቡ የራሱ ሪኮሜንድ ያደርጋል። ቪዲዮችን ገባችሁ ላይክ ሲበዛ ማለት ነው ዩቲዩብ እራሱ ያስተውቃል። ስለዚህ ሁላችሁም ላይክ ማድረጋችሁን እንደትረሱ በጣም እየጨመረ ነው ማሻላ ሰብስክራይቡ፣ በጣም ደስ ብሎኛል። እና አብላችሁም ከልብ በማሰግናችኋለሁ። አለው ያልታሰበ ስቃላ አውጥቶ ለሀገራችሁ ያብቃችሁ። ወዳም ቅመሞች አብሽሩ፣ የእርፈት እንጀራ ላይ ያስጣችሁ ለአንድ ቀን እንሻላ። አንድ ቀን ሁሉም ያልፋል እንሻአላ። አብሽሩ፣ ጠንከር በሉ እላችኋለሁ እና እንሻአላ አሁን ወደ ቡና መፍላት እንሂድ።

ትንሽ ሪሮኛል ኩኪስ ነበረ ለኢድ የተሰራው። ለኢድ የተሰራ ኩክስ አላለቀም። ከሷ አንድ ሁለት ብዬ ወደ ስራ ይግባለሁ።

ውጥ ነው የምልሽ። ውጥ ለምንድነው የምትቀሪ? እንን እንሚዩ በፌርሙዝ እንጨምራለን። እን እይዋል ፌርሙዛችን እዚህ አለን እንጨምራለን። ከዛ የዛሬ ቁርሳችን አናገርኳችሁ እስከዚህ ኦማይ ጋድ! አንድ ሁለት ሶስት ላሳያችሁ። የዛሬ ቁርሳችን ቀለል ያለ ቁርስ ነው። የዛሬ ቁርሳችን ቀለል ያለ ቁርስ ነው። እኛ የራሳችን እናካፕሪም ያለውን ነገር ነው የምንበላው። ያለውን ነገር ችግር የለብንም። ኦፍ ኮርስ አስቤዛ አልቆብኛል። ባሌ የት ነቅ? አስቤዛ አልቆብኛል? ምንም አልሰራም። አስቤዛ አልቆብኛል? ማታ ማለት ነው። ጎመን እንዴት እንደ አማረኝ ቂጣ በጎመን ማለት ነው አማረኛና ትንሽዬ ጥብስ ጥብስ አደራኩኝ ከሱ ቀምጥቼ ከዛ ይላችኋለሁ። ቂጣ ትንሽዬ ጋገርኩኝ ከዛ ተርፎ አደረ። የተረፈውን ደግሞ አሁን ለቁርስ ብልጥ እናረጋታለን። ብልት አይቀርም። ይሄ እያለ ሌላ ምግብ ብሰራ ግፋ አይሆንብኝም ኪፋ ያነብኝ እንዴ ያርስቅ ግፈድል ያለው መብላት ነው። ያለው መብላት ነው። ኦፍኮርስ ኦፍኮርስ። አሁን ቡናችን ፌርሙዝ እንከታለን። ይሄ ቡና ልጨምር ብዬ በዚህ ተደፍቶ ነው። አሁን ፌርሙዝ ከከተትነ በኋላ እንዘጋለን። ቤቱን ራሱ ላስተካከልኩ ኦ ማይ ጋድ ኦ ማይ ጋድ! ወይ ሰራተኛ የለኝ ብቻዬ። ፉን ፉን ፉን ጉድ ነው ጉድ ነው ጉድ ነው ጉድ ነው ጉድ ነው። አሁን እንደምንም ቁርስ አብልቼ ባለኝ ከሻኛው እስኪ ቀሪም ስራ እንሰራለን ማለት ነው። እስኪ እስከመጨረሻ አብራችሁኝ ነው ማሻአላ ሽታውን ብታያው፣ እኔ የጠበስኩትን ጎሞን ማሻአላ ቂጣችን እና እናሞቃለን። አሁን ይሄንን የመሰለ ቂጣ ማታ ስንበላው አይቀርም። ይህንን ደቃቅመን ነው የምንበላው። የዛሬ ቁርሳችን ቀለል ያለ ነው። ኦፍኮርስ ቀለል ያለ ነው። አንቺን ብቻ አሀ አሀ ልቤ አንቺን ብቻ አሀ አሀ ልቤ አንቺን ብቻ አሀ በጣም የሚወደው ምግብ ስጋና እንጀራ፣ ቅጣና ጎመን ቢታቀርቡ ቅጣና ጎመኑን ነው የሚበላው። እኔ ስጋውን አልበላውም። ዳይ አሁን ወደ መብላት ባሌ። የዛሬ ቁርስ የተለየ ነው። የዛሬ ቁርስ የተለየ ነው። ማሻአላህ፣ ተክቢር። የዛሬ ቁርሳ ኦ ማይ ጋጥ! ኦ ማይ ጋጥ! አይ በሀቅ ቁርሳችን ይህን ነው ዛሬ። ቀለል ያለ ቁርስ ቀለል ያለ ቁርስ